አስተራረዳቱ እንዴት ነው? አስተራረድን ማሳመር ሲባል ወሊሐድ አሓደኩም ሸፍረተው ዋል አንድ ሰው ቢላው በደብ አድርጎ ይሰራሉ። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። አረም የሆነው የኦርቶዶክስ ትውልድ በዚህ ጋር ሲዋሽ ውሸቱን ስናጋለጥ በዚህ ጋር ደግሞ ዲያቆኑ አረም ሆኖ ብቅ ይልላቸዋል። ይህ ሰውዬ ዲያቆን ነው። የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን ህዝብን ያስተምራል ብላ ሰልጠና ድቁና ሰጥተዋለች። ልብ በሉ። አስተማሪ ነው ህዝብ ፊት ወጥቶ አንድ ኡስታዝ ያስተማሩትን ትምህርት አውዱን ቆርጦ በውሸት ህዝብን እያስተማረ ነው። ኦርቶዶክሱም ተከትለውት አብረውት አዎ እንስሳቶች ነን እያሉ ነው። ኡስታዙ ከቻሉ መክሰስ ይችላሉ። መክሰስ ይችላሉ ያልኩት ኡስታዙ ቲክቶከር አይደሉም። እኔ ቲክቶከር እንደመሆን የመጠን ንጽጽር እናደርጋለን የሚሉ ፕሮቴስታንቶች እና ኦርቶዶክስ አረሞች የሚዋሹትን ካልአውድ አውድ የሚሰጡትን ሐሰተኛ ዘገባዎችን እያመጡ በእስልምና ላይ የሚመሹትን እያጋለጥን ነው። አንድም ቀን የሚከሰሱ ብዬ አላቅም። ነገር ግን ይህ ዲያቆን መከሰስ አለበት፣ ኡስታዙ መክሰስ አለባቸው። ኡስታዙ ያስተማሩትን አውድ ቀጥሎ በህዝብ ላይ እጅግ አደገኛና መርዝ ነገር ስለዘራ ማለት ነው። በመጀመሪያ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማመልከት አለበት፣ ከዛ በመቀጠል ለመጅሊስ፣ ከዛ በመቀጠል ለኢትዮጵያ ለፌዴራል ፖሊስ ማመልከት አለበት። አንደኛ ኡስታዙ የተናገሩት አንድ ሙስሊም የሆነ ሰው እንስሳትን እንዴት አድርጎ ማረድ አለበት የሚል አስተምሮ ነው። እንስሳትን ማረድ የሚለው አስተምሮ አውዱ ሲሰፋ በእስልምና ሃይማኖት ወታደራዊ ስርዓት ያንን የተናገሩት ስለ ወታደራዊ ስርዓት ነው የተናገሩት። ለምሳሌ ሀገራችን የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ የሆነችው ሀገራችን ወታደር ወታደር የራሱ የሆነ ህግና ደንብ አለው። አንድ ወታደር የራሱን ህግና ደንብ ከጣሰ ይቀጣል፣ ይተረማል፣ ደሞዝ ይቀነስበታል፣ ኢቨን ከስራ የሚያስባርርም አለ። እንደዚሁም ሁሉ በስልምና ሃይማኖት እስልምና ራሱን የቻለ ሉዓላዊ ነው። ሉዓላዊ ሲሆን መንፈሳዊ አስተምሮ አለ፣ ማህበራዊ ያስተምሯለ፣ ፖለቲካዊ፣ ወታደራዊ ያስተምሯለ። ስለዚህ በስልምና በሉዓላዊ በሉዓላዊ አስተምሮ ወታደራዊ ስርዓት ላይ ራሱን የቻለ ህግና ደንብ አለ ወታደራዊ ስርዓቱ ህዝቡን ሉዓላዊ የሆነ አማኝ ህዝቡን ከጠላት ይጠብቃል። ጠላትን ሲከላከል ጠላት ጠላት ነው በማለት በጠላት ላይ ድንበር እንዳይተላለፍ እስልምና ህግና ደንብ አለው። የጠላትንም መብት ጠብቅ የሚል ያስተምራል፣ ሸሪዓችን የሚል ነው ኡስታዙ ያስተማሩት፣ እንጂ ይህ የኦርቶዶክስ አረም የሆነ ዲቆን እንደዋሸው አይደለም። እንግዲህ እዚህ ጋር ተረዱ። በእርግጥ ካፊር፣ በተለይ በዚህ ዘመን ያለው የኦርቶዶክስ ካፊር ምንድን ነው ወይ እንትን ነው ነግሬያቸዋለሁ። ከአሁን በፊት ሊበራሊዝም ናቸው ብያቸዋለሁ። ሊበራሊዝም ማለት ማለት እንደ ራሱ እኛም የነሱ የማያውቁትም ወይም እነዚህ ኮሚኒዝም ናቸው፣ የደርግ ኦርቶዶክሶች ናቸው። ከዛ በፊት ያለው ኦርቶዶክስ ምናልባት ትንሽ ሊረዳን ይችላል። ከዛ በፊት የነበረው ኦርቶዶክስ ምንድነው? ተዋጊ የሆነ ኦርቶዶክስ ስለነበረ ማለት ነው። ደርግ መጥቶ ሃይማኖት ለብቻ ህዝብ ለብቻ ብሎ ስለነጣጠለ ኮሚኒስት የሆነ ኦርቶዶክስ ነው፣ ሊበራል የሆነ ኦርቶዶክስ ነው። አይረዳም። ጴንጤውም ኦርቶዶክስም ሊበራል ናቸው። እንዴት አድርገን እናዘረዳቸው? እና ምን አለመሰላቸው የኦርቶዶክስ ነገስታት ህዝብ በሚመሩበት ሰዓት ወታደራዊ ስርዓት አልነበራቸው። ለጠላት ምንም አይነት የጠላት መብት አይጠበቅም። እንኳን አደለም ጠላት፣ ለምሳሌ በነ ዘርዓ ያዕቆብ ዘመን፣ በኦርቶዶክስ ነገስታት ዘመን አይሁዶችንና ሙስሊሞችን ሲያሳድዱ፣ አይሁዶችን ብዙም አይደለም፣ ግን በብዛት ሙስሊሞችን ሲያሳድዱ፣ ሙስሊሞቹን መብት አይጠበቁም። እንኳን አደለም የሙስሊም መብት መጠበቅ፣ አደለም የኦርቶዶክሱን ንጉስ ትዛዝ የማይጠብቅን አንድ ኦርቶዶክስ ነኝ ያለን ሰው አፍንጫውን የቆርጦ ነበር። ህዝብ ፊት አቅርበው አይን መጎልጎል፣ ጣት እጅ መቁረጥ፣ እግር መቁረጥ ለህዝብ መቀጣጫ እንዲሆን በሚል ማለት ነው። ሰውን ከነ ህይወቱ ቀብሮ ከብት ያስነዱበት ነበረ። ይሄ ደግሞ ክልክል ነው በኢስላም። ስለዚህ ይህ አንድ ሰው ጥፋት አጠፈም ተብሎ ምንድና ለመሰላችሁ መብቱ መጠበቅ አለበት ነው። እንደ ጥፋቱ፣ የጥፋቱ ልክ መሰጠት አለበት እንጂ ገና ለህዝብ መቀጣጫ ነው ተብሎ አፍንጫ መቁረጥ፣ አይን ማውጣት፣ እጅ መቁረጥ የሚባለው ነገር የለም። በወታደራዊ ስርዓት የሚል ትምህርት ነው እንግዲህ ሰው ማስተማር የፈለጉት። ኦኬ እናም፣ ለምሳሌ ኦርቶዶክሶች ኢትዮጵያ ላይ ከውጭ እንትን ይጠብቁ ነበር፣ እርዳታ ይጠብቁ ነበር፣ ከፖርቹጋል ከስፔን ከካቶሊክ ነገስታት እርዳታ ይጠይቁ ነበር። በተለይም ከፖርቹጋል ፖርቹጋሎች፣ ኢትዮጵያን ለመርዳት ሲመጡ ሙስሊሞቹን ሲዋጉ ምን ያደረጉ ነበር? የፖርቹጋል ወታደሮች የካቶሊክ ወታደሮች በቃ ያልሞተን ህፃን የሙስሊም ህፃን አምጥተው አንድ ወታደር እዛ ቁሞ አንድ ወታደር እዚህ ቁሞ ህፃኑን ነፍሱ ሳይወጣ እንዲህ ለሁለት ይጎጭቆታል። እንደዚያ የማይቦጭቁት ከሆነ ጭካኔ የላቸውም፣ ለወታደራዊ ሰዓት ግባ ያመጡም ተብሎ ስለሚታመን መሪያቸው ህይወት ያለውን የጠላት ልጅ እንደዚህ እንዲቦጭቁ ያደርጋሉ። ይህ ነው የካቶሊክ ታሪክ፣ የኦርቶዶክስ ታሪክ። ለምሳሌ በንጉስ ሚካኤል ጊዜ አንድ አራጋው የሚባል ደሴ አካባቢ ሙስሊም የነበረ ሰው ነው። ከነሱ ጋር በነበረው ጽም ምክንያት ያው ራሱን አጥፍቶ አይቲንክ ሞቷል፣ እና ከሞተ በኋላ ሬሳ ሰቅሏል። በቃ ሞቷል፣ ሬሳ ነው መቀበር አለበት ሲባል ሬሳውን ሰቅለው ለህዝብ መቀጣጫ እያለው ሬሳ ሲቀጡ ነበር። ያኔ እንደዚህ አይነት አግባብ የሌለው ወታደራዊ ስርዓት ነው ያላቸው። ኡስታዙ ለማስተማር የፈለጉት እንደዚህ ስነ ስርዓት ያለው ወይም ስለ ወታደራዊ ስርዓት ነው። ይህም ወታደራዊ ስርዓት የተናገሩበት ዋና ነገር ምንድነው? ከእንስሳት ከማረድ ጋር የመጣ ነው የእንስሳት መብት ከመጠበቅ የሚል እንጂ ይህ አረም የሆነ የኦርቶዶክስ ዲያቆን እንደቀጠፈው አይደለም። በእርግጥ ከኦርቶዶክሶች እውነተኝነትን መጠበቅ አይቻልም። ሚዛናዊነት የላቸውም። በቃ ለራሳቸው በሚል በሚመች መልኩ የሌላውን ስም ማጥፋት በሌላው ላይ ዋሸት ነው፣ ይህን ይመስላል።